እግዚአብሔር ፈቅዶ አግብቼ ወልጄ ሴት ልጅ ወለድኩ ያ አይዞ ሴነ አንቺ በጣም ምን እንዳርግ ነበር ንገቷ አንቺ በተጨፈለቂ አተኪኝ ምሱን ድሁም ደሰል አይለፍልህ ሰባት ወደፊት ሰባት ወደኋላ ቤተሰብ አይለፍልህ ከዛሬ በኋላ በእግዚአብሔር ፊት ተንበርክካችሁ የምታነቡት እንባ የደስታ እንባ ይሆንላችሁ ዛሬ በጠዋት የተሰማኝ ስሜት ነው እወዳቸዋለሁ መልካም ቀን ለማንኛውም ማልቀስ አልቀረችም። እግዚአብሔር ልቅሷን እምቧን ኪዳነ ምሕረት አብሳላታለች። ለዚህ ምሳሌ ደግሞ እኔ አሁን በራሴ የምለው ቀልዱም ቀልድ ነው፣ ተረቱም ተረት ነው። ዋና ፖይንቱ ሴቶች ከባሎቻችሁ ወይም ከትዳር አጋራችሁ የሚያስከፋ የሚያስለቅስ የሚያሳዝን ነገር ሲደርስባችሁ እንደሚያልፍ ነገን በማስተዋል ነገን በማሰብ ወደፊት ተራመዱ እንጂ ተስፋ አትቁረጡ። እኔ ከዛ ቪዲዮ ላይ የተማርኩት አንድ ነገር አለ እውነት ለመናገር እንዲህ እንዲህ እንዲህ ነው ብላም አይደለም ፖስት ያደረገችው ግን ያዘነችበትና እና የተከፋችበት ተስፋ የቆረጠችበት ጊዜ እንደነበረ ሕይወቷ ላይ በጣም አያልፉም ብላ ሞትን የተመኘችበት ጊዜ እንደነበረ ነገር ግን እግዚአብሔር እንዳሳለፋት ወደ እግዚአብሔር ስትጠጋ ሁሉን ታሪኳን እንደቀየረላት መስክራለች። ያው ያለፈን ነገር ለእኛ ለማስተማር ተጠቀመችበት። እኛ እንድናይላት፣ እኛ እንድንበቃ ማለት እግዚአብሔር አያልፍም ያለችበትን ነገር እግዚአብሔር አሳልፎላት ማሳይቷል። ለእኛ አስተማረችን፣ ፖስት አደረገችልን። በተቃራኒው ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው አስረኛ ዓመት የጋብቻ በዓላችን ያከበርነው። እንኳን ለዚህ ቀን አበቃሽ። አስር ዓመት ሙሉ ስላቃጠልኩሽ በነገራችን ላይ ይቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የአምስት ልጆች እናት ናት። አራቱን ከኔ ጋር ያፈራ ነው፣ አምስተኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምንኖረው ማለት ሰውን ለማዝናናት ሀሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን የኔ ቆንጆ በድጋሚ እወድሻለሁ እድሜ ከጤና ይስጥሽ በድጋሚ ሚኪ ማይኮ የተባለው ቲክቶከር ሽጉጥ መያዙን በአደባባይ ካላያችሁልኝ የሚልበት ከተማ ሆኗል አዲስ አበባ ይሄንና ሌላ አንድ ተጨማሪ ቪዲዮ ይዤላችሁ መጥቻለሁ ምስኪኑ የኦሮሞ ገበሬ ምስኪኑ የኦሮሞ ህዝብ እንዴት በስሙ እየተነገደበት እንደሆነ ማወቅ መቻል አለበት። ለሁሉም የኦሮሞ ህዝብ እንድታደርሱልኝ ጠይቃችኋለሁ። ይህን ቪዲዮ ተመልከቱት። ይሄን እከክ ወራለ እንግዲህ ይሄ ነው አንድ ማሳያ። ሌላኛው ደግሞ ማሳያ እጅግ ልትገረሙበት ይገባል። ተመልከቱት ሌላኛውን ማሳያ ፊትሽ መላጣ ነው። አርተ እነዚህ የምትመለከቷቸው የቀነኒ አዱኛ ጓደኞች ናቸው። ሞታ ነብስ ማር ለማለት እጃቸው ቄጤማ የሆነባቸው እከኮች ናቸው። እንግዲህ ተመልከቱ። በምስኪኑ የኦሮሞ ገበሬ ህዝብ ስም የሚነግዱት ጥቂቶች፣ ጥቂቶች በህዝብ ስም እየነገዱ አብይ አህመድ የኦሮሞ መንግስት ነኝ እያለ ኦሮሞ ግን በታሪኩ አይተውት በማያውቀው መልኩ በድሮን የተደበደበው በአብይ አህመድ መንግስት ነው። ኦሮሞ ልጆቹ መሀሉ አሉ ተብሎ የኦሮሞ ህዝብ ላይ በመድፍ አብይ አህመድ ሲያርሰው የነበረው የራሱን ህዝብ ኦሮሞ ለኦሮሞ ተብሎ ነው። እንግዲህ በዚህ ልክ ኦሮሞ በታሪኩ እንደ አብይ አህመድ ኢን በሺዎች የሚቆጠሩ ልጆቹ ታስረውበት አያውቁ ምናልባትም በኢህአዲግ መንግስት ጊዜ እንኳን እንዲህ አይነት የልጆቹን እስር አይቶ ያቅም። የኦሮሞ ህዝብ በዚህ ደረጃ ልጆቹ በማጎሪያ ካምፕ ውስጥ ነው ያሉት። በዚህ ውስጥ እንግዲህ ይህ ባለበት ሁኔታ ነባራዊ ሁኔታ ነው። እንግዲህ እነዚህንና መሰሎቻቸው የቀነን ያዱኛ ነፍስ ላያቸው ላይ የሚጮህባቸው እከቆች ፊት ማስተከል ይችላለሁ፣ ማስነቀል ይችላለሁ፣ ቢኮዝ እኔ ባለ ጊዜ ነኝ ይሉናል። እነዚህ ናቸው እንግዲህ በህዝብ ስብ የሚነግዱት። ልትነቃ ይገባል የኦሮሞ ህዝብ ልትነቃ ይገባሃል። የኦሮሞ ገበሬ፣ የኦሮሞ ልብስ ስለለበስኩኝ አማራ ሰደበኝ ስትልች መርዝናት ያልተሰደበችው ዛት ማይ ፖይንት፣ ዛት ማይ ፖይንት። ለመታወቅ ብላይ የመዘዘችው ካርድ ኦሮሞና አማራ ሲጀመርም እየተገዳደለ ነው። ግን ለሶሻል ሚዲያ ፎር መቶ ሺ ብር ለማይሞላ ነገር የመዘዘቻት ካርድ እስ ዳንጀረስ፣ በጣም ዳንጀረስ ነው። በጣም አስቀያሚ ነው። ከዛስ በኋላ ወዴት ሄደ? እናንተ ደደቦች አዳምጡኝ። ወዴት ሄደ? እራቹ ይገደል የሚለው ተመዘዘ። ሌላው ፖለቲከኛ እሷ እንዲህ ናት እያልኩ ሊሆንም ላይሆንም ይችላል። ሌሎች ፖለቲከኞቹ ግን እስቲ ራቹ አንድ ነገር ይሁን። ነገ የአማራ ክልል ነው የሚጨፈጨፈው። ማን አንድ ተቃዋሚ ወይ ከራሳችን ውስጥ ከራሳችን ውስጥ የራቹን እዚህ ጋር መድረስ የማይፈልግ ራቹ ላይ የሆን ነገር ቢያደርግ ቀጥታ የሚካሄደው የት ነው? አማራ ክልል ነው። ዛት ዘ ሚስቴክ። ዛት ፊላሯ ይሄ ነው። እሷ ጋዴሜት ዛት ዘ ፕሮብሌም። እኔ የማይበት አይን መቼም ልታዩት አትችሉ። ለምን? አህያ ስለሆናችሁ። ቀጠለን እቺ ደግሞ የኛዋ ጅላለች ከብት ቀጠለች። ውድድር ማወዳደር ቀጠለ። አንድ ወንድ አገረዳ አለ። እሱ አይደለም የኔ ፖይንት፣ እሱ አይደለም የኔ ፖይንት። የኦሮሞ ልብስ ለብሳ ኦሮሞ ሆና ፎቷ ተገልብጦ ትሰደባለች። የለበሰችው ይችኛዋ ካለ ዘሯ ፕሮሞት ያደረገችው ይች ለምንድነው? ኪዱ ጉጉቴም ትሰደባለች አያችሁ?

እንዳርጌ እየቀረስኳት ነው። ከኋላ ሲነካል ዞር ብዬ አየሁት። አላየሁትም? ሲነካ ዞር ምን ላርግ? ሲነካኝ ምን ላ ወዬ፣ ወዬ፣ ወዬ ብዬ ልጩ ምን እንዳርግ ነው? ንቀቷ እንዲህ ብዬ ዞር። ከዛ ታነስቷል። እስክሪን ሻት ምናምን አድርጋችኋል። ከዛ እዩ ስታይ አንቺ በጣም ከባድ ጊዜ ነበር ብለሽ የምትይው ጊዜ የቱ ነው? በጣም ያዘንኩ በህይወቴ በጣም ያዘንኩባቸው ቀናቶች ናቸው። በጣም አልቃሻ ነኝ። በጣም ስደሰትም ሳዝንም አልቃሻ ነኝ። ግን አሁን ማልቀስ አልፈልግም አላለቅስም። ግን አስራ አንደኛ ክፍል እያለሁ በጣም ቦይፍሬንድ ነበረችኝ። ወይኔ ጉዴ ገና ከሆኑ ላልቅስ እንዳይሆን ይቅርታ። አንድ ጊዜ ገና ሳስ

አስራአንድ ክፍል እሷ እዛ ገባች፣ ግን ምሳ ሰዓት እንገናኛለን ሁሌ አብረን ነን በቃ እና የሆነ አስራ አንድ ክፍል በገባን እና ምን አድርጌሽ ነው ትለኛለች። ሁልጊዜ ምን አድርጌሽ ነው? ለምን ደትተሽ የገባሽው? ከማንም ጋር አትግባባም ምናምን እና ዝምተኛ ናት እና አስራ አንድ ክፍል ጥራ አምስት ነው መቼ እንደሆነ ጥራ አምስት ነው እና ከትምህርት ቤት እየወጣን እኔ በጣም ሆዴ አሞኝ ነበር የዛ ቀን እና አሞኝ ትቼያት እሄዳለሁ ወደ ቤቴ እና ከትምህርት ቤት እየወጣን መኪና ገጭቷት ሞተች እና ይህ ድንገት ነው የተፈጠረው። ሁሉም ነገር ድንገት ነው። ለእኔ ጓደኛም አልነበረኝም እና በቃ ብቻ በህይወቴ በጣም ያዘንኩበት እና ማረሰው ገጠመኝ እና እግዚአብሔር ፈቅዶ አግብቼ ወልጄ ሴት ልጅ ከወለድኩ ያ ተረጋጊ ትንሽ እኔ በጣም አልቃሻ ደግሞ አልወድም፣ እንደዚህ ሰው ፊት ማልቀስ በብዛት አልወድም። ግን ኤኒዌይ አሁን ሁሉም አልፏል። እኔ በእርግጥ ረጅም ጊዜ ሆኖታል ነው ግን ብዙም አላወራሁም ይሄንን ነገር ለዛ ነው ግን ብዙ ነገር ተምሬበታለሁ እንዳልኩሽ